እኔ ከእውነት ፍቅር የያዘኝ ከሱ ነው። ከሌሎች ጋር ሁኚ ሌላ የሚወድሽ ያለ በቃ አይሆንም። አላይቸ አለሁ አልፌበት አለሁ። በቃ ይሄን በቃ ኔ ኢሳምና ኢክሮ የመጨረሻቸውን ቪዲዮ ሰሞኑን ሳየው በቃ ኔ በቃ እንደተለያዩ በቃ ልቤን ተዘምቶታል። ምክንያቱም አላህ ለእኔ እያደረገው ነገር ነው። እናም ይሄ ለእኔ አላህ የከፈተው መንገድ ነው እና አረ፣ ነገሩ እንኳን በእሪታ ብቻ የሚታለፍ አይደለም። ወይኔ ፈኪዬ፣ ለካ ሰሞኑን እንደዛ የተሰቃየሽብኝ አፍቅረሽ ነው። የእኔ እናት፣ እኔን እኔን ምን ይደረጋል። እንግዲህ ምኞትሽን ያዛካለሽ። ማፍቀር ባንቻል ተጀመረ። የእኔ ናት አንዱ አንቺን ሌላ ሰው ያፈቅርሻል፣ አንቺ ደግሞ ሌላ ሰው አፍቅረሽ ቁጭ በረካሁኝ አሰላሙ አሌይኩም ወራሁትላ ወበረካቱ። ሰላም ውድና የተወደዳችሁ የተከበራችሁ በመድል ኋላ ላ የተገኙ ውድ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? እንዴት ከረማችሁ? በየአላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት ተመኘውላችሁ። የባሰ አታንጣ ስለ አንጥቶ ቆለለው ማለት እንግዲህ ይህንን ነው። አስቤውም አለሚውም የማላቀው ነገር ፈኪ ላይ ዛሬ ተፈጥሯል። ግን ያው ማፍቀር ኃጢአት እንዳልሆነ ተረድቻለሁኝ። ግን ግን በጣም አወዛግብሽኝ እኮ ፈኪ ማለት ነው። አወዛ ግብሽን እኔ እንጃውን ለመናገር ማለት ነው። መጀመሪያ ስታወራ በጣም አሳዝነኝ ነበረ። ያው አሁንም ታሳዝነኛለች። እኔ የፈኪ መከፋት ያስከፋኛል። ታውቃላችሁ፣ የፈኪ መደሰት ነው የሚያስደስተኝ ሶ እንግዲህ ከብዙ ወንዶች ጋር ቪዲዮ ስለሰራሁ ብዙ ነገር ትሉኛላችሁ። ከብዙ ሰዎች ጋር ቪዲዮ ስለሰራሁ ብቻ ብዙ ነገር ትላላችሁ። እኔ ያንን አይነት ሰው አይደለሁም። ቪዲዮ መስራት ደግሞ ብርቅ አይደለም ብላ ተናግራለይ ማለት ነው። አዎ ፈኪዬ፣ ከተለያዩ ሰው ጋር ስሪ መስራት ያወጣል መስራት ያስከብራል እንጂ አያስንቅም። ነገር ግን ወደ መጨረሻ አካባቢ የሰማሁት ነገር ማለት ነው እራስ ባለኝ እያስባለኝ እያስ ባለኝ። በነገራችን ላይ ማለት ነው ብዙዎቻችን እኛ ሌላ ሰው ሲወደን እኛ ደግሞ የምንወደውን ስንከተል ጉድጓድ እንገባለን፣ አንዳንድ ጊዜ ማለት ነው። ሶፈኪ እንግዲህ ያው ሁላችሁም ቪዲዮዋን አይታችኋል ብዬ ተስፋ አረጋለሁ። ካላያችሁ እየገባችሁ እዩና ከዛ በኋላ የራሳችሁን አስተያየት አስቀምጡ። እንግዲህ ከአንድ ሰው ፍቅር ይዞኛል በጣም ነው የምወደው እንደውም ሼር እያረጋችሁ አድርሱልኝ ብላ ነበርና በዚህ አጋጣሚ ሼር አድርጋችሁ የምታደርሱ ሰዎች ስላላችሁ እንግዲህ ይደርሰሃል ብለን እናስባለን። ኢሳም ኢሳም እና ይክራም እንግዲህ ታውቋቸዋላችሁ፣ ጥንዶች ናቸው። ያው ሰሞኑን ትንሽ አለመግባባት ተፈጥሯል። ከዛ ግን ፈኪ የስንት ጊዜ የህመም ቁስሏ የስንት ጊዜ ህመሟን ዛሬ አውጥታ ተናግራል ማለት ነው። ማለትም ኢሳምን እንደምታፈቅረው ብዙ ጊዜ ማግኘት ትፈልግ እንደነ ነበር እና ነገር ግን ልታገኘው እንዳልቻለች ዛሬ ደግሞ ቪዲዮ እንዲደርሰው ሰርታ ለቃለች። ና እንግዲህ ምንም አልልም፣ አላህ ከምፈልጊው ጋር ያገናኝሽ ነው የምለው እኔ ምንም አልልም። ምክንያቱም ማፍቀር ሀጢያት አይደለም ሶ ች ልጅ ወድ አይደለም የሰው ልጅ ወዶ አይደለም ፍቅር የሚይዘው ወይም ደግሞ ፈልጎት አይደለም የሚያፈቅረው በቃ እንግዲህ ከፈኪ የተረዳሁት ነገር ቢኖር ወዳ እንዳላፈቀረችው ወዳ እንዳልወደደችው የራሷ የምትለው ሰው እንደሚያስፈልጋትም ስትናገር ነበር። እንግዲህ ምንም ማድረግ አይቻልም። ፈኪዬ እንግዲህ እኔ እንጃ እኔ ምን እንደምል ራሱ ግራ ገባኝ፣ የእውነት ምክንያቱም እኔ በቃ ፈኪ ስታዝን ማየት ስለማልፈልግ በቃ የልብሽን መሻት አለ ያርግልሽ ነው ምለው። እኔ ምንም ምለው ነገር አለኝ ምንም የምለው ነገር የለኝም። ያው ብዙዎቻችሁ እኔ ከአህሙ ጋር እንዴት አህሙ እንደሚወዳት ነበር ብዙዎቻችን የምናቀው። ሶ እንግዲህ አንድ ሰው ይወዳል። ከወደደ በኋላ ደግሞ እኔ እንጃ አንዳንድ ጊዜ በቃ ጠፋብኝ። ስለ ፍቅር ምናምን እንዴት ላውራ እንዴት ላውራችሁ? እኔ ፈኪ ከአህሙ ጋር ሲሆን ነው ወሬው ራሱም ይመጣል ማለት ነው። ግን ደግሞ በቃ እኔ እንጃ ምንም እኔ በቃ ምን ልበላችሁ። ለማንኛውም እንግዲህ ዱአ አድርጉልኝ ብላለች እና ሁላችንም ከምንወደው ሰው ጋር ያገናኘን እሷም እንግዲህ ፈኪ ከምትወጁ ሰው ጋር ያገናኝች። ሌላ ምንም አለልም። ግን ግን እያሰብሽበት ወይስ ፕራንክ ነው? ማለትስ ማለቴ አህሙን በባለፈው በጣም ዝተሽበት ነበረ። የዛት የዛትሽበት ነገር አህሙን ለማናደር ነው ማለቴ እኔ መለስ ብዬ ሳስበው ማለት ነው። አህሙ በባለፈው ብዙ ጊዜ እያበሳጫት ነበርና በጣም የሚያስለቅስ ማለት ሀይለኛ ፕራንክ ዲ ምን በምታለቅስበትን ፕራንክ ነው የምሰራ ስላለችው ወደዛ መለስ ብዬ አሰብኩኝ። ብቻ ብቻ እንግዲህ ነገ የቀረውን የምናይ ይሆናል። ግን ደግሞ የእውነት አፍቅረሹ ከሆነ ምንም ማድረግ አይቻልም። የሰው ልጅ ወዱ አይደለም የሚያፈቅረው ወይም ደግሞ ከሌላ አፍቅረው ብሎ አይደለም ሊያፈቅር የሚችለው ና ብቻ ከባድ ነው። ለማንኛውም እስኪ የምናየው ይሆናል። ግን ፈኪ ቆም ብለሽ አሰቢበት ቆም ብለሽ አስቢበት። ነገሩ ወዴት ወዴት እየሄድ እንደሆነ እኔ ግራ ገብቶኛለን። የምላችሁ ራሱ አበቃል አላቅም። ምን እንጃ ምን ልበላችሁ የሆነት ነው ማለት። ፈኪም በዚህ ልክ አልጠበቅኳትም ነበር። ግን ደግሞ በቃ ያው ታውቃላችኋ፣ እኛ የምንወደውን ስንከተል የሚወደንን እናጣለን የሚባል አባባል አለና ብቻ እኔ እንጃ የፈኪ ነገር እንደኔ ግራ የገባው። ለማንኛውም ዓላማሽን ሃሳብሽን ሁሉ አላህ ያሳካልሽ። ምንም ማለት አልችልም። ሰው እንግዲህ ኢሳም ምላሽ ይሰጣታል ወይስ አይሰጣትም የሚለውን የምና ይሆናል። እንግዲህ ምን ይደረጋል? ማፍቀር ኃጢአት አይደለም። በነገራችን ላይ ማፍቀርም መፈቀርም ያለ ነው። ብቻ አቶ እንትና አህሙ መቻ ዱኒስት እኔ ምንም ማለ ለመሆነ ዜ ነው ብላችሁ እኔ የአህሙን እንትን በቃ እኔ እንጃ እንደውም ኮሜንት ላይ ራሱ አህሙ በህይወት አለ ወይ እያሉ እየጻፉ እየሳኩም እያዘንኩም ነበረ የሳኩት በኮሜንቱ ነው በፈኪ አይደለም ግን በቃ እኔ ምንም ምንም ማለት አልችልም እኔ እንጃ ብቻ አላቅም በቃ ግራ ገብቶኛል እኔ ራሱ ማለት ነው